አስለን አዩ አንተን ባትንቅህ አንተን ባትንቅህ በዙሪያ ያሉ ሰዎችን መብት አትረግጥም። በተለይ ሱመያን ልታስከብራት ይገባል። ይሄ ግዴታ ነው። እንደፈለጉ እየተነሱ ደሙ በርባዳሚ ማልፊዳ ማልፊዳ እንተስገባ እንተስገባ Thank you. ሰኢድ፣ ማልቦች እኔ ዛሬ በጣም ደስ ደስ ደስ ነው ያለኝ ከምነግራችሁ በላይ ማለት ነው። ምንድን ነው አቶ አዩ ወጥ ረገጥ ሁና ነበረ። እንደዚህ ነበር ወጥ የረገጠችው ማለት ነው። ሰኢድ እስከሚበቃት አልገረፋትም። እንደውም በትንሹ ነው የገረፍካት። ትንስ ጠበቃ አርገህ ቂጧ እስከሚቀላለብ ልበህ በርበሬ እያጠንክ ገርፋት ብሆን ድጋሚ ሱመየን አትናገርም ነበር። አይ አይ አይ፣ ያችን ቡኔን ጨምረህ ገርፋት ብሆን በጣም ጥሩ ነበር። አንድ ነገር ይቀርሃል። ቡኔ ራሱ ቅድም በለቀቀች ቪዲዮ እየተንጣጣች ነበር። በድጋሚ የሷ ባለ ራሱ ሰይዲናይቶ ግርፍ ማረግ አለበት በርበሬ እያጠነ። በድጋሚ ዙር አዩ በረኪና አለችሽ እንጂ ሌላ ምን አለች ሱመያ? ካፏ ካፋ ክፋል ወጣ ባሏን እንኳን ቀምጠች ክፋል ተናገረችሽም? አንቺ ግን ጢባ ጥቤ መታሽ በላዋ ላይ ግን ሰይር ነበር እያስናቃት የነበረው ዛሬ ደግሞ ራሱን ተሰማዋየሽ፣ ሲሰማው ድዝ ሲለበልብሽ ልክ ትገቢያለሽ ራስሽንም ታውቂያለሽ ቦታሽንም ታውቂያለሽ። የሱመያ መብት እንደ ጫማሽ ሶል ነበር የረጋገጥሽው፣ ግን ዛሬ ወንድ አገኘሽ ሰይድ። እውነትም ዛሬ ወንድ ወጥተዋል እሷን ስለገረፍ እውነትም ጀግና ነክ እንደዚህ፣ ሚስትህን አስከብር። የልጆችህን እናት አስከብራት። ሱመያ ልታስከብራት ይገባል። ሱመያ ንግስትህ ናት፣ ንግስትክ ያንተ ሱመያ። አሮጊት ላልሽው አይነደኝም፣ ምክንያቱም አሮጊት ስላልሆነች። አንቺ ነሽ እኮ ሰኢድ አብሮ አደጌ ነው፣ የአብሮ አደጌ ልጅነት ፍቅሬ ነው ያልሽው እንግዲህ እንዳየሽው የአብሮ አደግሽ ከሆነ ሱመያና ሰኢድ በእድሜ ይበላለጣሉ ማነው በላጭ በላይ ሰኢድ አሮጊት መሆን ካለብሽ አንቺ ነሽ እናት አሮጊቷ እሽ እሺ እንደው እንበል ሱመያ አሮጊት ብትሆን አንቺ ወጣት ነሽ እንበል የኛ ወጣት የኛ ቆንጆ እኛ አሮጊታችንን እንወዳታለን በጣም ማለት ነው ግን አሮጊት አይደለችም እንጂ ታዲያ ቆንጆይቱን ነው እየፈለገ ያለው ሰኢድ ወላ አሮጊቷንስ እስኪ ብቻ አስረጅኝ ለአሮጊቷ መስሎኝ፣ ከየመን ኢትዮጵያ፣ ከኢትዮጵያ የመን፣ ከአዲስ አበባ ጎንደር፣ ከጎንደር ሐረር እንደዚህ የሚንከራተተው ለማን ነው? ላንቺ፣ ላንቺ አዩ፣ ላንቺ ለቆንጆዋ ነው ወይስ ለአሮጊቷ ለሱመያ ነው? በእናንተ ቤት አሁን ሱመያ አሮጊት ስላላችሁ ጠላት ሰኢድ ውይ፣ አልቀረባችሁም እሷ ሹፊ እሷ በስደት ስንት ነገር ሰርታ ተሰቃይታ ለቤተሰቦቿ፣ ለራሷ፣ ለቤቷ፣ ለትዳሯ፣ ለሕይወቷ በጣም ብዙ ነገር ተንገላታለች። የአረብ ሀገር ሴት አይደለም አሮጊት ሌላ ብትባል ራሱ ምንም አይገርምም። ታውቂያለሽ እንደ እንዳንቺና እንደ ቡና ተቀምጣ በረንዳ ላይ ቡና ስትጠጣ እናትና አባቷ ቤት በእናትና በአባቷ ትካሻ ስትበላ አይደለም ያደገችው። ግን ሱመያ የስደት ጀግና ሴት የሴቶች ተምሳሌ እንቁ ብር የሆነች ሴት ናት። እናንተ አሁን አሮጊት እድሜ እኮ ጸጋ ነው። እርጅና ተለምኖ የማይገኝ ከበጁ ቁጭ በልና እናውራ። ስለም አሮጊት ጋር እኔ ምን ልትሰራ እንደሆነ ምን ሌላ አሮጊት አለ?

ተነካችባ ተነካችብ እችይ አሮጊት አሮጊት ደግሞ አዛሽ ወላሂ አሮጊት ቪዲዮን እያየሁት ነበር፣ አልጨረስኩትም። እስኪጨርሰው ነው ሰድባውት ነበር። አ አሮጊት መሰለኝ። ምን አስፈልገው እኔ ከፈለግ ሲሄድ ያለብህ ብለሽ አታወሪም። ይኸው ይሄ አረብስ ምን አረብስ ምን አረብስ ይሄ ኧረ ሰርባኛ አታውቅም። ሁሉም እንደዚህ ያች አዩ በረኪና እያለች ጭራሽ ደግሞ አዩ በረኪና ብላ መጥራት ጀመረች እኔ ጣጋ ነው ቢገባሽ። አሁን አንቺ ሱመያን አሮጊት ሳይሆን አንቋሸሻት፣ አውርደሻት፣ ረገጥሻት፣ አልቀረብሽም። የነ ጀሚላ እናት የነ አጢቃ እናት ናት። የኔ ጓደኛ አሮጊት የምትባል ሳትሆን ወጣት ቆንጆ እንቁ ሴት ናት። ያያት ሁሉ የሚቀናባት፣ ያያት ሁሉ የሚመኛት መሆኗ እንዳትረሺ ሱመያ አዲስን። እናንተ ግን ዝርክርክ ልቆች አፋችሁ እንደሚጥሚጣ የሱመያን የሱ መያን ያክል እንኳን እንደው ሙያና እንኳን እውቀት ቢኖራችሁ ይሄ ሚዲያ ላይ ተወጣ አይወራም፣ ይሄ በሰው ፊት ያሳው ያስነውራል ያሳፍራል ብላችሁ የማትገምቱ ሴቶች፣ እንዴት እናንተ ሱመያን መያን ደፍራችሁ ትናገራላችሁ? በማንኛው አፋችሁ? ይሄን አፋችሁን ምግብ ብሉበት፣ ምግብ ብቻ። የእናንተ የሁለት አችሁ አፍ ለምግብ ነው የተሰራው እንጂ ለሌላ ነገር አልተሰራም፣ እመኑኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበላል ሀገራችንን ሰላም ያድርግልን እንግዲህ ዛሬም በአዲስ ቪዲዮ ተመልሼላችኋለሁ እንግዲህ ሱመያና ሰኢድ ይታረቃሉ በመሀላቸውም ጣልቃል ገባሚ ያሉትን ይበሉ ብዬ ነበር ግን ዛሬ ሱመያን እየተሳደቡ ስራ ላስቻ ላይ በድጋሚ መጥቼላችኋለሁ፣ ማለት ነው። ምንድን ነው እሱ እቺ አዩ ሱመያን እንደዛ ስትዘልብ ሰኢድን ለብር ብላ ሳገተችው፣ በሽፍታ ሲያዘችው፣ እንደዚህ አረገችው፣ እንደዚህ ብለችው እያለች ስትዘል አልበቃት ብሎ ጭራሽ ደግሞ እቺ ሰላቢ ሱመያን ሰላቢ ትላለች። ሰላቢ ራስሽ ነሽ ስለብሽና የሚሰልብ ሱመያ ሰላቢ። እንደው እንኳን ምን እንደው እንኳን አታውቅም። ሰላቢ ራስሽ ነሽ እንጂ ያለበት አሉ ፈስ ያለበት ዝላይ አይችልም። ሱመያን ጭራሽ ሰላቢ ብለሽ መጣሽ። የሚሰልብ ነገር ስልብልብ አድርጎ ጨርሳችሁ አንችና ጓደኛሽን ባለጎች። አሮጊት፣ አሮጊት ላልሽው ምንም አሮጊት የሚባል ሴት ስላልሆነች አይቆጨኝም። የኔ ጓደኛ አይደለም አሮጊት፣ አሮጊት በሚባለው ዙሪያ አትዞርም። ሱመያ አዲስ የእነ አጢቃ እናት፣ የእነ ጀሚላ እናት ናት። አያችሁ ደግሞ ሰይድ ለማን እንዳደላ እውነት መሆን አንቺ ቡኒ ጓደኛሽ አንቺን ከእንደዚህ አይነት ስህተትሽ ታርምሽ ነበረ ግን ጓደኛሽ አይደለች። ሁለታችሁም አታቁም፣ ጥሩንም ማታቁም መጥፎውንም አትለዩም። ጥሩን ከመጥፎ መለየት አትችሉም። መጥፎንም ከጥሩ መለየት አትችሉም። በጭራሽ እህል ራሱ ልቀሙ ብትባሉ እህሉን ጥላችሁ ድንጋውን የምትይዙ ነው የሚመስለኝ እንጂ አሁን ሰኢድ መታት ለዚች ለአሮጊት አግዞ እቻ አሮጊት እ? ሀቅ አናግረኝ ይቻ አሮጊት እያልሽ አንቺ እራስሽ ትንጣጫለሽ። አሮጊት እራስሽ ነሽ አንቺ እራስሽ አሮጊት ቁጭ ብለሽ እንዳ ሮጊት ብቻ ወረሽን ፈትፉች ሳታቂ እንዴት እንደዚህ ትቀባጥሪያለሽ? ይልቅስ ጎበዝ ከሆንሽ እና ንቁ ከሆንሽ ለጓደኛሽ አታግዥም? በስርዓት የሚጠቅማትን ነገር አትመክሪያትም? ህይወቷን በስህተት ከምትጨርስ በትክክል መንገድ እንድትመራ አትመክሪያትም? ሴት አይደለሽም አንቺ። የሱመያን እርጅና ተውትና የሱመያን አሮጊት መሆን ትታችሁት የራሳችሁን ህይወት እንደማስተካከል እንዳለባችሁ ልመዱ። አንቺንም ባል ሻይቶ እንደዛው አዩ ሰኢድን እንደለበለበ ቢለበልብሽ ጥሩ ነበረ። አንጀቴ ቅቤ ጥጥት ነው ያደረገው። እውነቴን ነው ምላችሁ እንደ ደስ እንዳለኝ አዩ ስለተገረፈች ደስ ነው ያለኝ። አንቺንም አብሮ አቤት አጠገቡ ሁነሽ ብሆን አዩ ጎን ሁነሽ ብሆን እርግጠኛ ነኝ አብሮ ያንጣጣሽ ነበረ። እኔ ሰኢድ ጎን ቦሆን በዛ ሰዓት እውነቴን ነው የምላችሁ፣ ወላይ በርበሬ በማጤስ አግዘው ነበረ። ሰይድ ሲገርፋችሁ እኔ ከታች በርበሬ ለአዩ ሚጥጣ ሚጥሚጣ ነበር ሚጥሚጣ ነበር እኔ የማጥንለት አብሬ ማለት ነው። እ እንደዚህ ነው። አሁን አንዳንዴ አዩ ትምህርት መውሰድ አለባት፣ በምክር ያልገባት በብትር ይገባታል ብዬ አስባለሁ። ሰይድ ሱመያን የሚንቋት እሱ ዝም ስለሚል ነው። አንተ ዝም ስለምትላቸው የማትወዳት የማትፈልጋት እየመሰላቸው። እንዲትርቅ የሚያደርጉት ሁሉ ጥረት እንዲሳካላቸው ሲሰርቧት ማንም ሰው ለሷ የሚደግፍ ያለ አይመስላቸውም። ብቻዋን በቃ ከባህር ዛፍ የተገለጠለ ነው የሚመስላቸው ማለት ነው። ግን አይደለም። ባሏም ይወዳታል። የልጆቹ እናትናት አንቺ፣ ሲጀመር ሰኢድን አይደለም እኮ ሱመያን አይደለም እኮ አሁን ላይ የናቅሹ እና የተሳደፍሹ፣ ቢገባሽ ባልሽን የናቅሹ ባልሽን አዋረድሽው ናቅሽው። በቃ ምንም መስሎ ስለማይታይሽ የባልነት ክብር የወንድነት ክብሩን መስጠት ስለቸገረሽ ሰኢድን እንጂ ያንቋሸሽው እመኝኝ፣ በዚህ ድርጊትሽ ሱመያን መያን አይደለም ያንቋሸሽው። አሁንም ወደፊትም የምነግርህ ነገር ሰኢድ ክልማ ሱመያ ላይ አፏ እንዳሰነዝር ምላሷን አልሰበስብም ካለች አየሁ ቂጥቂጧን እያልክ እንደዚህ በቀበቶ አሁን በቀበቶ ነው ዛሬ የገረፍካት። ደግሞ ነገር አድብ ካለች በሸሃን በሶኬት ለምጥጥ አድርገህ አስረህ ግረፋት። አሁን እየተደፋደፈች አምጣም ሊሆን ይችላል፣ ግን ለሌላ ቀን አስረህ እጅና ጇን የፍጥኝ አስረክ በርበሬ እያጠንክ ግረፋት። ከዛ እልክ ትገባለች። አንተንም ታከብራለች። በዙሪያ ያለህም ያሉትንም ሰዎች ታከብራለች። በተለይ በተለይ ሚስትህን የልጆችህን እናት እንዳታስንቃት፣ እንዳታሰደባት። እስካሁን የተሰደበችው ይበቃታል። ከዚህ በኋላ ግን ማንም ሰው እሷ ላይ ፊት እንደይል እንዳትፈቅድ በሚገባው በሚገባ ሁኔታ ግረፍ። ያችንን ቡኔን ባሏ እንዲገርፍ ንገረው። ይግረፋት። ከምር መገረፍ ትፈልጋለች። እሷ ራሷ መድረክ ለቃለች። ግርፍ አድርጎ እስከሚገባቸው ቦታቸውን እስከሚያውቁ ድረስ ሁለቱ ሴቶች መገረፍ መቻል አለባቸው። እኔ ራሷ አጠገባቸው ቢሆን አብሬ አገራርፍህ ነበር፣ ግን አጠገባቸው የለውም። ግን ደስ ብሎኛል ስለገረፍካት፣ ከምን በላይ በጣም ደስ ብሎኛል። አሁንም ወደፊትም ቀጥልበት። የሱመያን መብት የሚጥስ ሱመያን ያለ አግባብ የሚረግጥ ሰው ሁሉ መገረፍ አለበት። ታታ ወንድ ቢሆን ራሱ ግረፍ። የሱመያ ተደባደብከውን ለማን ትደባደባለህ እንዴ? ሁሉም ቦታውን ይወቅ። እችም አዩ አሁን ልኳን ታውቃለች። ከዚህ በኋላ አንተን ማትነቀም ከስልክ ጋር እኩል እያደረገች ከስልኩ አንተን አሳንሳት። ስልክ የምታስበልጥ ሴት ዋጋ እንዲገባት ማድረግ መቻል አለብህ። ከበጎች ጋር እንኳን ሳይቀር ነው ያነጻጸረችህ። ቦታዋን አቃ የሚስትነት ቦታ የት እንደሆነ የባል ክብር ምን እንደሆነ የባል ሀቅ እንዴት እንደሆነ አስተምራት። በምክር ስለማይገባት በግርፊያ እንዲገባት አድርጋት። እየለበለብክ ጂስሟ እስከሚቃላ ድረስ ያንጣጣክ እስኪ ያመላስ አሁን አንቺ ስለብሽና የሚሰልብ ሱመያን ሰላቢ ያልሻፍሽን ስትከፍቺ ያንስ ሻል ይሄ በርበሬ ሚጥሚጣ ነበር። አንቺን ዘቅዝቆ እንደዚህ እግርሽን አንጠጥሎ ወደ ላይ ራስሽን ዘቅዝቆ ማጠን። አይ አይ፣ አንቺ ይሄ ቀበቶ ሳይሆን ነበር የሚገባሽ በርበሪ በርበሪ፣ ታውቂያለሽ? ሚጥሚጣ እያጠኑ ከታች እያጨሱ ገርፎሽ ብሆን ይገባሽ ነበረ። ከምር አንቺን እንደዛ አርጎ ስላልገረፈሽ እኔ ደስ አላለኝም። እንደውም ደስ ብሎኛል፣ ግን በዛ ልክ ደስ አላለኝም። አንቺ ሱመያ እኮ እንደዛ እንኳን እያረጋችኋት እንደዛ እየተንጣጣችሁባት መላሳችሁ እንደዛ እየዘረጋችሁባት ግን አንድ ነገር አንድ ክፉ ነገር ካፏ አይወጣትም ነበር። ሱብሃን አላህ! እንዴት ከሷ አትማሩም ትምህርት? እንዴት ከሷ ትምህርት አትማሩም? የሰው ልጅ እኮ ይቀየራል፣ ከአንዴ ወደ አንዴ ይቀየራል። እናንተ ግን ሁለታችሁም አንድ አይነት ጓደኛሽ እንደ አንቺ አስተሳሰቡ የተዘጋ አንቺ እንደ ሰው አስተሳሰብሽ የተዘጋ። በዚህ መካከል ታዲያ ማንኛችሁ ናችሁ? ማንኛችሁ መክራችሁ ከስህተታችሁ የምትመላለሱት? አንቺ እኔ እንደናንተ ሁለት ጓደኞች የተደናገረው ጓደኛ አንድ ላይ ሲገጥም አይቻላውቅም። ሁለታችሁም የታደላችሁት ምላስ ብቻ ምላስ ብስምላ ታደላችሁታል። ጥ እንደ ሰዓት፣ ነበልባል ነው እኮ እንደ ምትንበለበሉት ይህም ምላሳችሁን በመቀስጠር አድርጎ ዝም እንድትሉ ማድረግ ነበረ። ግን ምን ይደረጋል ወንድ አላገኛችሁም። እናንተ ሁለታችሁም ለዛም ተንቀባረራችሁ እንጂ ከሱመያ ተምራችሁ እስካሁን። እንደውም ሱመያ ለመብለጥ ሱመያ ጋር እኩል እንኳን ባትሆኑ እንደው በግማሹ ለመሆን መጣር ነበረባችሁ።